ትናንት ነው ሰብራይዝ አድርገዋት ናቸው። ምንም የቆየ ነገር የለም። የቆየ አይደለም። የምር የቆየ አይደለም። እሺ፣ ጸጉሯስ፣ ጸጉሯስ ስራ ከተጀመረ በኋላ እኮ ነው የተሰራች። ምን ሆነች ነው? እኮ ስራውም የተጀመረው ቡታጅራ ነው፣ ነገሩን ቡታጅራ ነው ሰብራይዝ ያደርጋል። እሺ፣ አይደለም። አሁን ሰብራይዝ መቼ ነው

እሱ እያወራ አይደለም። ታች እኔ ስር ያለችው እናት የምታወራው እሱ አላወራም። እንደ ምን ሆነ ነው ወጣልኮወጣትላለች እንደ

ዲ ተሳውማ ይህ ስራ ከተጀመረ በኋላ ሳርፕራይዝ ያደረገ ብሩክ ነው፣ እውነት ከፈለጋችሁ ማለት ነው እ በሳቅ ሞት እግዚአብሔር ምን ጉድ ነው የኛ ልጆች ማለት ነው። ልባቸው ንጹህ ስለሆነ ለምንድን አረግን በጣም ምስኪኖች። ከዚህ በፊት ፎቶ ተለቆባችሁ ስራ እየሰሩ አሁን ደግሞ እንደዚ ተለቀቀባችሁ እኛ ልንደን ይሻላል ንምን እንደዚ ን በቀ